አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከሰው ዘር በአጠቃላይ መርጦ የእሱ ቃል እንዲያስተላልፉና የሰውን ዘር ከጨለማ ወደ ብርሃን እንዲያሸጋግሩ መለኮታዊ የሆነውን የሕይወት መመሪያ የእሱን ቃል ሰጥቶ ከላካቸው በኋላ ከሌሎች ፍጥረታቶች ከሌሎች የሰው ልጆች ደግሞ ለእርሳቸው አጋር የሚሆኑ ይህንን መልእክት በማድረሱ ሂደት ላይ ዋጋ የሚከፍሉላቸውና ደከመኝ ሰለቸኝ ሳይሉ ከጎናቸው ሆኖ ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን፣ ደማቸውን፣ አጥንታቸውን ጭምር ለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተላኩበት መልእክት እንዲከፍሉ የመረጣቸው ብርቅዬ የኢስላም ልጆች ብርቅዬ ሰሐባዎችን ከሌሎች ከተቀሩት የሰው ዘሮች በአጠቃላይ መርጦ የእርሳቸው ባልደረቦችን ሊሆኑና ይህንን የተቀደሰ መልእክት ተሸክመው ለተቀሪው ህብረተሰብ እንዲያደርሱ የመረጣቸው ያላቃቸው ክብር ያጎናጸፋቸው በዱንያ ላይ ስማቸው በመልካም እንዲወሳና በሚቀጥለው ዓለም በዘላለማዊ ህይወት ላይ ደግሞ የማይጠፋ የሆነ የተብላ ሀገር እንዲወርሱ ያደረጋቸው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችን እኛ ከራሳችን በላይ እንድንወዳቸው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወድ ሰው በአጠቃላይ ሰሃባዎችን እንዲወድ አደራ ብለውን ሳለ የአላህ ጠላት የሆኑት እንዲሁም ደግሞ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የቤተሰቦቻቸውም ሆነ የባልደረቦቻቸው ጠላቶች ሺዓዎች እነዚህን የነቢዩ መሐመድን ሰለ ላሁ ዐለይሂ ወሰለም ባልደረቦች በምን መልኩ እንደሚያዩዋቸው በዛሬው መልእክቴ ለማስተላለፍና እንዲሁ እያንዳንዱ ሙስሊም እያንዳንዱ ነብዩን ወዳለሁ የሚል እያንዳንዱ ነብዩን ወዳለሁ የምትል እህት ወንድም፣ አባት፣ እናት ማንም ቢሆን የእነርሱ ፍቅር በልቤ ላይ አለ የሚል ሰው በአጠቃላይ ይህንን መልእክት ሰምቶት ከዚህ በኋላ እነዚህ ሺዓዎች ማን እንደሆኑ እንዲያውቅና ሌሎችም እንዲያውቁ በማድረግ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አደራ አቅሙ በፈቀደ መጠን እንዲወጣ ለማድረግ በማሰብ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን አስመልክቶ የተናገሯቸው ቁጥር ስፍር የሌላቸው ሐዲሶች ሞልተዋል። የቁርአን አንቀጾች በሰሃባዎች ውዳሴና ደረጃቸውን በመግለጽ በመግለጽ ቁጥር ስፍር የሌላቸው ሆኖ እናገኛለን። በዋነኝነት ዛሬ የተወሰኑ ሐዲሶችን ጠቅሼ

ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚያ በመቀጠል መጀመሪያ አኢሻ ረዲየላሁ አንሃ፣ ከዚያ አባቷ አቡበክር ስዲቅ ከሰው ሁሉ የበለጠ ተወዳጅ የሆኑት ነብዩ መሐመድ ጋር ማለት ነው። ከዚያም በሶስተኛ ደረጃስ ማን ነው ብዬ ስጠይቃቸው ዑመር ኢብኑ አልኸጣብ ነው አሉኝ፣ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አነስ ኢብኑ ማሊክ ረዲየላሁ አንሁ?

የጀነት ጎልማሶች አለቆች ናቸው አሉ። ሚነል አወሊን ወልአኺሪን ከመጀመሪያዎቹም ከመጨረሻዎቹም ኢለ ነቢይን ወልሙርሰሊን ከነቢያቶችና ከሙርሰሎች በስተቀር አሉ። የአላህ መልእክተኛ ማለት ነው። ይህ ሐዲስ በተዘገቡበት መንገዶቹ ባጠቃላይ ሰሒሕ ሆኖ እናገኘዋለን ኢማሙ አልባኒ

እንዲሁም ደግሞ ኢብን ማጃህ በዘገቡት ሐዲስ 133ኛው የሐዲስ ቁጥር ላይ እናገኘዋለን። ይህ ሐዲስ ደረጃው ሰሂህ የሆነና አኢመተ ሰለፍ የሰለፍ ዑለማዎች በአጠቃላይ የተቀበሉት ሐዲስ ነው። ከዚያ ኢብን አቢ ዳውድ የተባለ ዓሊም ምን ይላል?

ከፍጡራኖች ሁሉ ከአራቱ በኋላ ማለት ከሦስቱ በኋላ አልዩን አለ አልይ ነው ሐሊፉ ልኸይር ቢልኸይር ሙንጅሑ በመልካም ነገር መልካም ነገር የሚሰራ የሆነ መልካም ነገር የሱ መለያው የሆነ እንዲሁም ደግሞ ኸይር በመስራትም ነጃ የወጣ የሆነው ነው አለ ወኢነሁሙ ለራህቱ እነዚህ አሁን የሚጠቀሱት ረህቶች ማለት ሰዎች ናቸው ላረይበ ፊህሙ ምንም ጥርጣሬ የሌለባቸው የሆነ

ከሊፋዎች ማለት ነው። ወቁል ኸይረ ቀውሊን ፊአሰሓበቲ ኩልህም። ከዚያ በኋላ በአጠቃላይ በነቢዩ ሙሐመድ ሥላ ሰለም ሰሓባዎች ሁሉ መልካም ንግግርን ተናገር። ወላተቁጥ አነን እነርሱን የሚተችና በእነርሱ ላይ ነውር የሚያወጣ ስለ እነርሱ ነውር የሚናገር እንዳትሆን ተዒቡ ወተጅረሑ እነርሱን ነውራቸውን የምታወጣና እንዲሁም ደግሞ እነርሱን ክብራቸውን የምትነካ እነርሱን የምታወግዝ አትሆን። ፈቀድ ነጠቀ ልዋሕዩ

እነዚህ ናቸው። እነዚህ ማለት እኔ አሁን የጠቀስኩላችሁ በጣም ጥቂት የሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮችን ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ለየአንዳንዳቸው እሳቸው የተናገሩላቸው ያላቸው ደረጃ ቁጥር ስፍር የለውም። ምናልባት በጣም ትላልቅ መጽሐፎች ተጽፈዋል፣ አስር ሙጀለድ የሚወጣው ማለት ነው። እስከ አስር ሙጀለድ ድረስ የሚሆን ተጽፎበታል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ፈድል ወይ ደግሞ እነሱ ያላቸው ደረጃና ክብር ለእስላም የከፈሉትን ዋጋ በሚገልጽ መልኩ እኔ ለማመላከት ብቻ ነው። አላህ ካለ ሁላችሁም የሻሃባዎችን ታሪክ ለመማር ንያ እንድታደርጉ እጠይቃለሁ። ከዚህ በኋላ እስኪ እነዚህ አላህ ያላቃቸው መርጦ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንዲሆኑና የእሳቸውን መልእክት ዲን ተሸክመው እንዲያደርሱ ያደረጋቸውን በዚህ መልኩ የተመረጡ ክብር የሆኑ እነዚህን የእስላም ልጆች እንዲሁም ደግሞ አላህ ሱብሓነሁ ወተዓላ እነዚህ ሰሃባዎች ማለት ነው። አላህ እንዴት እንዳከበራቸው፣ እንዴት እነሱስ ደግሞ ለዚህ ዲን ምን አይነት ዋጋ እንደከፈሉ አጥንታቸው ተከስክሶ፣ ደማቸው ፈሶ፣ ክብራቸው ሳይሉ፣ ንብረታቸው ሳይሉ እዚህ ጋር ልጄ፣ ቤተሰቤ ምን ሳይሉ በየሀገሩ ለዲኑ ሲሉ ተሰደው በረሃብ

ር ሐመ አርእንደሰማችሁት እነዚህ ሺዓዎች አዲስ አበባ ላይ ካሉ የመስጂድ ኢማሞች ውስጥ አንዱ ሱፊያን አክመል የተባለው እንዴት ሺዓን እንዳወቀና የሺዓን መዝሀብ እንዴት ሊቀበል እንደፈለገ ሲጠይቀው እናንተም ያወቅኳችሁ በቻናላችሁ ምክንያት ነው። ቻናላችሁን ስከታተል ነበረ ላለፉት ሦስት ወራቶች አራት ወራቶች አካባቢ አለ። ከዚያ በኋላ ደግሞ መጽሐፎች ደረሱኝ ይላል እና ስለዚህ በእናንተ ላይ ማርዘም አልፈልግም። በአጠቃላይ እኔ ከአሁን በኋላ ሺዓ መሆን እፈልጋለሁ እንዲሁም ደግሞ ከእነዚህ ሙጅሪሞች ነፃ መውጣት እፈልጋለሁ ይላል ሙጅሪሞች ማለት አህል ሱና ማለት ነው። ከአህል ሱናዎች የነቢዩ መሐመድ ስላ ሰለም ሰሐባዎችን ከሚከተሉና ከእነርሱ ጋር ወዳጅ ከሚሆኑ ሰዎች እነዚህን ሙጅሪሞች ብሎ ነው የሚጠቅሰው ማለት ነው። ሱፊያን የተባለው ሰው ከዚያ በኋላ በቀጥታ ምን ይለዋል ጋዜጠኛው፣ ከሸኹ ጋር ተገናኝና እስልምናህን ለመያዝ ወደ እስልምና ለመግባት ከእንደገና ሸሃዳ ትይዛለህ ብሎት ወደ ሸሃዳው ይገባል ከሼኹ ጋር ማለት ነው ከማን ከሺዓዎች ሼኽ ጋር ይህ ሰው እንግዲህ በኖረበት ዘመኑ እስከ ዛሬ ድረስ በኩፍር ላይ ነበር የነበረው ማለት ነው አህልሱና ነው የነቢዩ መሐመድን ሱላ ሰለም ሰሓባዎችን ዑመርን አቡበከርን እንዲሁም ዑስማንን አኢሻንና ሐፍሳን ሌሎችም ሰሓባዎችን የሚወድ ሰው ስለነበረ ይህ ኩፍር ስለሆነ ከዚህ ኩፍርህ ወጥተህ እንደገና እስልምና መያዝ አለብህ ብሎ የእስልምና የምስክርነት ቃል እንዲይዝ ካደረገው በኋላ መጨረሻ ላይ ይህ የእስልምና የምስክርነት ቃል ሲሰጥ ከነበረበት እስልምና ወጥቶ ወደ ትክክለኛ እስልምና ወደ ሺዓ እምነት መግባቱ የሚረጋገጠው ምን መሆኑ ሲገነዘብ እንደሆነ ሲነግረው፣ መጀመሪያ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ እንዲል ካደረገው በኋላ ይህ ማሳሳቻ ነው። ይሄ ማለት ሰዎች ይሄ ታዳ ትክክለኛ እስልምና አይደለም ወይ፣ ታዳ ምን ችግር አለው እንዲሉ ማለት ነው። ከዚያ በኋላ አልይ የአላህ ወዳጅ መሆኑን እመሰክራለሁ እንዲሁም ፋጢማና እንዲያው የማይሳሳቱ ጥብቅ የሆኑ ልጆቿ የአላህ ማስረጃዎች ናቸው ብዬ እመሰክራለሁ በልካለው በኋላ እንደገና አለ ወደ እስልምና ለመግባቱ መስፈርት የተደረገው ወደ እነርሱ እስልምና ሚሉት ማለት ነው ወደ ኩፍር ነው፣ ይሄ እንጂ እስልምና አይደለም። ወደ ሺዓ ለመግባቱ ማረጋገጫው አሁንም እመሰክራለሁ በላለው ምን አቡበክር፣ ዑመር፣ ዑስማን፣ አኢሻ፣ እንዲሁም ሐፍሳ እነዚህ ራሴን ነፃ አወጣለሁ ብለህ የምስክርነት ቃል ስጥ። አብረኡ ኢለላሂ ከእነዚህ ማለት ነው ራሴን ወደ አላህ አስተጋለሁ እኔ ከእነርሱ አይደለሁም ብለህ ራስህን አውጣ።

አንዱ ነው እንግዲህ፣ አቡበከር የእሳት ነው፣ ዑመር የእሳት ነው፣ ዑስማን የእሳት አይሻ ረዲየላሁ አንሃ አላህ ከሰባት ሰማይ ከአርሺ በላይ እስከ ቅያማ የሚቀሩ ከአስር በላይ አንቀጾችን አውርዶ ንጽሕነቷን ያረጋገጠላት የነቢዩ መሐመድ ስ ስለም ባለቤት የተከበሩት የአቡበክር ልጅ የእሳት ነች ብሎ እየመሰከረ እንግዲህ፣ ተመልከቱ። ላኢላህ ኢለ ላህ። ተመልከቱን ጊዜ እነዚህ ናቸው ሺአዎች፣ እነዚህ ናቸው እኽዋኖች፣ የእስላም አለኝታን የሚሏቸው እኽዋኖች፣ የሙስሊሞች አለኝታን የሚሏቸው እነዚህ ናቸው ሺአዎች፣ እነዚህ ናቸው የአላህ ጠላቶች፣ እነዚህ ናቸው የነብዩ ሙሐመድ ሷለላሁ ዐለይሂ ወሰለም ጠላቶች፣ እነዚህ ናቸው የሰሓባዎች ጠላቶች። ላኢላህ ኢለ ላህ የትኔ ያለነው እስልምናችን ምንድን ነው? ነቢዩን መውደዳችንስ የቱጋ ነው? እስኪ ተመልከቱ። ላኢላህ ኢለላህ ሳዑዲ በአሁኑ ጊዜ የመን ውስጥ ከእነዚህ ሰዎች ጋር ነው የምትዋጋው። ነገር ግን እኽዋኖች ምን እያደረጉ እንደሆነ ተመልከቱ። ከሳዑዲ ኢራንን የበላይ አድርገው የእስላም አለኝታ አድርገው እያቀረቡ ሙስሊሙ ኅብረተሰብ እንዴት አይነት አደጋ ውስጥ እየከተቱት እንደሆነ ተመልከቱ። ሺዓዎችን እንዲወድ ሺዓዎችን እንዲያፈቅር የሺዓዎችን መዝሃብ እንዲከተል እያነሳሱ ነው ማለት ነው። ተመልከቱ እንግዲህ እነዚህ ናቸው ሺዓዎች፣ የአላህ ጠላቶች፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የአቡበከር፣ የዑመር፣ የዑስማን እንዲሁም የዓኢሻና የሐፍሳ ጠላቶች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለዚ ላይንጥቁ አንል ሐዋ ኢንሁ ኢላ ዋሕዩን ይሁሃ፣ ከልብ ወለዱ አይደለም የሚናገረው የሚወረድለት ቁርአን ቢሆን እንጂ ብሎ አላህ የመሰክርላቸው አስሩ እነዚህ ሰሃባዎች በጀነት መስክረውላቸው ሲያበቁ እነርሱ ግን አንድ ሰው ወደ እነርሱ እምነት ሊገባ እነዚህ ሰዎች የእሳት ናቸው ብሎ መስከር አለበት ነው። ከኛው አገር የኛው አገር የመስጂድ ኢማም የሆነ ነው። እንግዲህ ተመልከቱ። ከነዚህ ሙጅሪሞች ራሴን አርቄ ወደ እናንተ መዝሃብ መግባት እፈልጋለሁ ብሎ እንግዲህ ተመልከቱ እነዚህን አላህ ያከበራቸውና አላህ ያላቃቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ረሃበኝ ጠማኝ ሳይሉ ደከመኝ ሰለቸኝ ሳይሉ ዋጋ የከፈሉ ትላልቅ የእስላም ሊቃውንቶችን በዚህ መልኩ ከሃዲያኖች አድርጉ የእሳት ናቸው ብሎ የመሰከረው ማለት ነው። ወንድሞችና እህቶች፣ አላሁል ሙስተዓን እባካችሁን ለማንኛውም ዱዓ አድርጉ። የእነዚህን የሺዓዎች ማንነት በተቻለ መጠን ሁላችሁም ለሁሉም እንዲደርስ በማድረግ የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አደራ አለ ለመወጣት የበኩላችሁን አድርጎላለሁ። አላህ ሱብሓነሁ ወተዓላ ከነብዩ መሐመድና ከባልደረቦቻቸው ጋር ከሚቀሰቀሱ ሰዎች አላህ ያድርገን። በእነርሱ ውዴታ ወደ አላህ የምንቃረብ አላህ ያድርገን። በሺአዎች ጥላቻ ወደ አላህ የምንቃረብ አላህ ያድርገን። የሺአዎችን ውርደትና እንዲሁም የእነርሱን አላህ በዱንያ ላይ የሚያለብሳቸውን የውርደት ካባ አላህ እንዲያሳየን ሁላችንም የበኩላችንን ዱዓ እናድርግላለው። በሰማነው ተጠቃሚ አላህ ያድርገን። ሀዛ ወሰለ ላሁ ወሰለም ወባረክ ዓላ ነቢይና ሙሐመድን ወዓላ አሊህ ወሰሕቢሂ ወሰለም።